ሪዝቅህ ከፈጣሪ ነው። ኦኬ። ትናንትም ኢስላም ነኝ፣ ዛሬም ኢስላም ነኝ። ኢንሻአላህ ነገ ስሞትም ኢስላም ነኝ። አላህ ይወፍቀኝ። ፊልም አቆማለሁ ሲል ኢሳም በምን ይኖራል መተም ሪዝቁ ሚን አላህ ነው። ሪዝቁ ሚን አላህ ቀጥተኛ ትርጉሙ ሪዝቅህ ከፈጣሪ ነው። ኦኬ የሚሰጠህን ነገር ይህን ውሃ ለኔ የተጻፈ ውሃ ነው። የማንንም ውሃ መጥቼ ለጥ አልችልም። አሁን ከዚህ ወጥቼ እንዴት ትኖራለሁ ምናም ዛ ጭንቀት ውስጥ እንደሱ ብታሰብ ማትወጣም። እንደሱ ካሰብክ ነገ ከነጎዳ እድሜህ ያልቃል። ሪዝቁ ሚንላህ ነው። እጅ አለኝ እግር አለኝ ዓይን አለኝ ጉልበት አለኝ ወንድሞች አሉኝ። እንደው ቢጠና ተበድረህ ትሰራለህ። ግን ያን ያክልም አልደርስም ከዛም ባለፈ ከፍ ባለ ደረጃ ስራዬን እየሰራሁ መኖር ይችላሉ። ለመብላት ፍቃድ የሚሰጥም የትኛውም የአላህ ባሪያ በህይወት ዘመኑ የሚደርሱበት ሙሲባዎች በሙሉ ለበጎ እንደሆኑ ሊያውቅ ይገባል። የዱንያ ባህሪ እንደሆነ ሊያውቅ ይገባል። የቤት መፍረስ፣ የሱቅ መፍረስ የሥራ ቦታ መቃጠል፣ መዘረፍ፣ መክሰር፣ መታመም፣ የአካል መጉደል፣ የልጅ መሞት መሰል የሆኑ ሙሲባዎች፣ አደጋዎች የዱንያ ባህሪዎች ናቸው። እኛ እንደፈለግነው ሳይሆን ዱንያ የምትጓዘው አላህ እንደፈለገው ነው የምትጓዘው። ፈልገን አይደለም እኛ ዱንያ የመጣ ነው። አላህ ነው ፈልጎ ወደ ዱንያ የመጣ። ዱንያ ላይ የሚሆነው የሚከናወነውም እኛ የጻፍነው ሳይሆን አላህ የጻፈው ነው የሚሆነው። በሁሉም ሁኔታ ላይ አላህን መገዛት፣ በችግር ጊዜ በመታገስ አላህን መገዛት፣ በደስታና በምቾት እንደፈለጉ በሚኖሩበት ጊዜም በሹክር አላህን መገዛት ያስፈልጋል። ሁሉም የሰው ልጅ ላይ የሚፈራረቁ ሁኔታዎች ተቻሉበት ወደ አላህ መቃረቢያ ናቸው። አብሽር ማለት ለምትፈልጉት ሰው ላኩላቸው። አብሽር፣ አትዘን። በእድሜ ዘመንህ ኪሳራ ምንም ያህል ቢበዛም አትዘን። የምትወደውን ነገር ምንም ያህል ብታጣም አትዘን። የተመኘኸውን ሳታገኝ ምንም ያህል ጊዜ ቢረዝምም አትዘን። የምትሠራው ሥራ ምንም ያህል ከባድ ቢሆንም አትዘን። ይልቁኑ በአላህ ተመካ፣ ጉዳዮችህን በሙሉ ወደ እርሱ አስጠጋ፣ ለችግሮችህ መፍትሔ ከእርሱ ዘንድ ፈልግ። አላህ ባሪያው እርሱን በጠራው ጊዜ ለጥሪው መልስ ሰጪ የሆነ ጌታ ነው። እንዲሁም ለባሪያው በሁሉም ነገር በቂ የሆነ ጌታ ነው። በሁሉም ነገር ላይ ቻይ የሆነው ጌታችን በተቀደሰው ቃሉ እንዲህ ብሏል፣ በአላህም ላይ የሚጠጋ ሰው እርሱ በቂው ነው። አላህ ካለንበት ችግር በስኬት የሚያበቃበትን ቀን ቅርብ ያደርግልን፣ አላሁመ አሚን። ወዳጄ አትዘን፣ አትዘን ወዳጄ አልላህ የጻፈው ሁሉ ይሆናል። ርዝቅህም ወደ አንተ ይመጣል። ያጋጠመህ ነገር በምንም ሁኔታ ሊያልፍ አይችልም። የፈለገ ብትጠነቀቅ ያጋጠመህ ነገር አላህ የጻፈልህ ነገር በፍጹም አንተን ሊያልፍ አይችልም። ወዳጄ ወደህ ተቀበል፣ ትደሰታለህ። ወዶ በመቀበሉ ትደሰታለህ። ነፍስህን ከምትችለው በላይ አታሸክማት። አንተም ዱንያም ነፍስህን አትጫኗት። ወዳጄ ወደህ ተቀበል

ከሞባይላችን ጋር ያለን አላቃ ማለት ነው። እናቋርጠው አላህ ፊት ስንቁ ኢማም ማለት ነው። በድምፅ ተረብሾ ሐዲስና ቁርአን የተናገራችሁ እንደሆን ምላሽ ለመስጠትም ማለት ነው። አትሸኩሉ። አንዳንዳችን በዚህ የተፈተን ነው። አትስሩ ነው እንደምትለን ማነው የከለከለው?

አላህ የሰጣቸውን ነገር ወደው ከተቀበሉ ሰዎች በላይ ትልቅ ደረጃ ላይ ያለ የለም። በአኺራ በማንኛውም ሐል፣ አላህ የወሰነላቸውን ነገር ወደው ከተቀበሉ ሰዎች የበለጠ ትልቅ ደረጃ ላይ የሚታዩ የሉም። የአኺራ ቀን ብለዋል። አንድ አለ፣ ምናልባትም የሰጠህ የሰጠ ከአደጋ ሊከለክልህ ይሆናል ባይሰጥህ ኖሮ

ብትቆጥሩት የኔን ጸጋ አትደርሱበትም። የጠየቃችሁን ሁሉ ሰጣችሁ። እኛ አይን ስጠን ብለን ጠይቀን ይሆን? መተንፈስ እንድችል የመተንፈሻ አካሌን ጤነኛ አድርግልን ብለን ጠይቀነዋል። አይ ወአታኩም ምን ኩል ማ ሰአልቱሙሁ ማለት የሚያስፈልጋችሁን ነገር በሙሉ ለእናንተ አደረገላችሁ ማለት

ሙንዒሙን ያንን ኒዕማ የሰጠንን አላህ ማመስገን እንጀምራለን። ወማ ቢኩም ሚን ኒዕመቲን ፈሚን አላህ ምንም አይነት ጸጋ ይኑር ይሁን፣ እናንተ ላይ ያለ ጸጋ ከአላህ ነው ይላል። ጸጋው በሁለት መንገድ ሊመጣ ይችላል። አንደኛው የፈለግነውን ነገር በመስጠት የሆነ ነገር እንፈልጋለን አላህ ይከፍትልናል።

አላህ ያቃል፣ እናንተ ግን አታቁ። በመከልከልም ውስጥ ጸጋ ስላለ ማለት ነው። የማያልፍ ነገር ዱንያ ውስጥ የለም። የማያልፍ ነገር ዱንያ ውስጥ የለም። አንድ ታሪክ አለ። አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል። ባዕድ ነው እሱ። አንድን ሰው ያገኘዋል። በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል። በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው። ከዛ ሌላ ጊዜ ሲመጣ ምንድን ነው ሲለው፣ ይህም ያልፋል አለው። ሌላ ጊዜ ሲመጣ በሬውም የለም፣ ራሱ ተሸክሞ እያረሰ ያገኘዋል። ምን ነው ወዳጄ ሲለው ይሄም ያልፋል አለው። ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ ንጉሥ ሆኗል አሉት። ደግሞ በሆነ መንገድ ደግሞ ገብቶ ነግሷል ቤተ መንግሥት። እስኪ አሳዩ የሚእንደው ይሄ ሰውዬ ከዚህ ሁሉ መከራ ወጥቶ ንጉሥ የሆነው እስኪ ሄጄ ልየው ብሎ ዘየረው ቤተ መንግሥት። እንዴት ነህ? ይህም ያልፋል ንግስን ነው ከተወሰነ ጊዜ በኋላ ሲመጣ ሞቷል። ያስወይ እስኪ ቀብሩን አሳዩኝ። ይህም ያልፋል ያለው ከእውነቱን ነው። እስኪ ቀብሩን አሳዩኝ አለና ቀብሩ ጋር ሲሄድ ቀብሩም ላይ የተለጠፈው ጽሁፍ፣ ይህም ያልፋል ይላል። ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል። መንገዱን እያየ ይህም ያልፋል፣ መንገዱም ያልፋል። ከሌላ ጊዜ ደግሞ ቢመጣ መንገዱም ሌላ ነገር ሆኗል። በቃ ዱንያ ይኸው ነች። ምናልባት ከአርባ ምናምን አመት በፊት እድሜን ተናገርኩ አልነበርኩም። አብዛኞቻችሁ የዝማያችሁ ወጣቶች የዛሬ ሰላሳ አመት አንዳንዶቻችሁ የዛሬ አስር አመት ህፃናቶች አልነበራችሁ። አሁን ግን አለን። የዛሬ 50 ዓመት ደግሞ አሁን ያለው ሰው አብዛኛው የለም በሌላ ተተክቷል። خلاص هذا والدنيا حياه الدنيا ይች ናት። ይህንን ሁሌ ማስተዋል ያስፈልጋል። ዙህድ ልባችን ላይ ሊመጣ የሚችለው የዱንያና የአክራን ልዩነት በተረዳነውና እርግጠኛ በሆንበት ደረጃ ነው የሚለውም በደንብ ማሰብ ያስፈልጋል። ማለት አላፊ የምትጨናነቁ ወንድሞቼ እህቶቼ፣ አብሽሩ ወላሂ አብሽሩ። ከተቀደረልን ውጭ የእኛ መጨናነቅ አንድ ነጥብ የሚጨምረውም የሚቀንሰውም ነገር የለም። ስለዚህ ሰበብ እያደረስን ረጋ ባለ ልብ እንኖር። ልባችንም ብዙን እናስጨንቃል። አብሽር፣ አትዘን፣ አትጨነቅ። አላህ ስብሐነሁ ወተዓላ የራሱ የሆነ መላይ ይኖሯል። ይህንን ሁሉ ያደረገበትም የራሱ የሆነ ምክንያት ይኖረዋል። ከእኛ በላይ ደግሞ ስለኛ የሚጨንቅ ጌታን ያለን። ስለዚህ ከአቅምህ በላይ እየተጨነቅ ምንም ነገር መለወጥ በማችለው ነገር ላይ ጊዜህን አታባክን። ይልቁኑ ወደሱ ተጠጋ፣ ወደሱ ተጠጋ እና ለመነው። እሱ በወሰነልህ ውሳኔዎችም ተደሰት። የዛኒ ትክክለኛ የሆነ ደስታን፣ ትክክለኛ የሆነ ጥፍጥናን ታገኛለህ። የሚደርሱብህ መከራዎችም አንተን የሚጎዱ ሳይሆኑ አንተን ለመጥቀም እንደሆነ ይገባሃል። ስለዚህ አብዝተህ በመጨነቅ አብዝተህ በማሰብ ራስህን አትጉዳ፣ ይልቁንስ ሁሉንም ነገርህን ለአላህ ስብሃነሁ ወተዓላ ስጠውና ወደ እሱ ተጠጋ። አብሸር ሁሉን አዋቂ የሆነ ጌታን ያለን። ምኑም መቼ ማስተካከል እንዳለበት ያውቃል። ምናልባት አሁን ዶአህን ያልሰማህ ዶአህን ያልተቀበለህ የራሱ ምክንያት ስላለው ይሆናል። ትክክለኛው ጊዜ ስላልደረሰ ትክክለኛው ቦታ ላይ ስላልሆንክ ሊሆን ይችላል። በትክክለኛው ጊዜና በትክክለኛው ቦታ ላይ አላህ ስብሃኑ ተዓላ ለአንተ ጥሩ የሆነውን ነገር ያደርግልሃል። አንተ ብቻ ወደሱ መጣራትህን፣ አንተ ብቻ ወደሱ መጠጋትህን አታቁም። ሁልጊዜም ከሱ ጋር ከሆንክ አላህ ስብሃኑ ተዓላ ፈረጆን ያመጣልሃል። አንተ ብቻ ሰንፈህ ተስፋ ቆርጠህ ከሱ እንዳትረቅ ተጠንቀቅ። ስለዚህ ወዳጆቼ እዚህ ዱንያ ላይ በሚደርስብን ነገሮች በሙሉ መጨነቅ አይኖርብንም። ነገራችንን ለአላህ ስብሃኑ ተዓላ ከሰጠነው እሱ ፈረጃን የሚያመጣ ጭንቀትን የሚያስወግድ ጌታ ነውና ሁሉንም ጭንቀታችንን ያስወግድልናል። አላህ ስብሃኑ ተዓላ በሰማኑ የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆናችሁን አትርሱ ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ።